ድንጋጤ ነው። መድኒታን በደም ከወሰደ ትደናለች አሉ። ሀረግ ድራማ ላይ ብዙ ወንጀሎች ይሰራሉ፣ ነገር ግን ደግሞ ፍትህ የለም። እንግዲህ እነዛ የታገቱ ሴቶች ካለፍላጎታቸው ከወንዶች ጋር እንዲያድሩ ተገደዋል ማለት ነው እና ሔዋንም እነሱን አድናለው ብላ እሷም ወደዛ ገብታለች። አሁን ላይ ግን እንግዲህ እሷም መውጫ መግቢያ አሳጥተዋታል። በጣም እየተከታተሏት ነው ማለት ነው እና ፍትህ ለሴቶቹ ሴቶቹ ተለቀው ማየት እንፈልጋለን። አስተማሪ ድራማ እንዲሆን ከተፈለገ ወንጀለኞቹ ተይዘው መቀጣት እንዳለባቸው አምናለሁ። ሲቀጥል እንግዲህ ናታን እንደፎከረው ያፌትን እበቀልሃለሁ አንተ የወሰድክብኝን እያንዳንዷን አስመልሰሃለሁ ባለው መሰረት እንግዲህ ናታን ዲያራን በመጠቀም ከዲያራ እናት ጋር ስራ በመጀመሩ አሁን ላይ ከያፌት ተቀናቃይ ቡድን ሆኖ በመምጣቱ ናታን በጣም ደስ ብሎታ ማለት ነው። ያፌት ደግሞ ባልጠበቀው ባልገመተው መልኩ ናታንን ሲያገኘው በጣም ደንግጦ ነበር። አሁን ላይ እንግዲህ ድል የሚያደርገው ናታን ነው ብዬ አስባለሁ። ምክንያቱም ያፌት እንደፎከረው ናታንን አግቶ ማሰቃየትም ሆነ መማታት አይችልም። ለምን? የዲያራ እናት እንግዲህ ለናታን ጋርዶች ስላዘጋጀችለት በሚንቀሳቀስበት ሁሉ ይጠብቁታል ማለት ነው። ሲቀጥል እንግዲህ ቢኒያም ወደ ቤቱ በመመለሱ በጣም ደስ ብሎኛል። ነገር ግን ደግሞ ገነት ቢኒያም ሞቷል ብላ ሉሊት ደውላ በነገረቻት ሰዓት በወደቀችው ምክንያት መናገርም ሆነ መንቀሳቀስ ባለመቻሏ በጣም በቃ ይደብራል። ፊልሙ ለራሱ እንዲ ቤቱ ጭራ ላይ የነ ገነት ቤትና በቶሎ ገነት መንቃት አለባት። ናታን እንግዲህ ቢኒያም ልቡት ተሰብሯል። እዛም ያው ጽዮንን በአይኗን ማየት አልፈልግም፣ ጽዮን የካደችው ያህል ስለተሰማው አይኗን ማየት አልፈልግም እያለ ነበር። ሲቀጥል ደግሞ የገነት ህመም ብቻ ግን ሁሉም ተደራርቦ ቢኒያም ላይ ተጽዕኖ ፈጥሮበታ ማለት ነው። እና ውዶች የሀረግ ድራማን የዛሬውን እንዴት አያችሁት? እንደ ኤፍራታ በማያገባ ገብታ ወንድማማቾችን ዲኤንኤ ከምታስደርግ ምን አለ እናቷን አሳክማ ዲኤንኤ ያስደርጋል።

ባለቻ ጊዜ ፍቅር ብትሰጣት ወይኔ ይቺ ልጅ ግን እንደው ለሰው ስትል በቃ ለሰው እያለ ትሞታለች ማለት ነው። እና ውዶቼ ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ሀረግ ድራማ ጦርነቱ አሁን ነው የሚጀምረው። ባለፈው ላይ ያፌት እንግዲህ በአንድ ጊዜ አምስት ሚሊዮን ብር ከፍሏል እና ናታን እኔ ያንን እንትኑ መድኃኒቱን ሲቀምሰው ማለት ነው ወይኔ ጉዴ በዛው ትንብሎት ፌንት እንዳይበላ ያልኩ ነበረ። በመጨረሻም ግን በግድ እንዴት ነው ናታን ያፌትን መበቀል ስላለበት ከሴትዮዋ ጋር ስራውን በትግል ሰርቶ መወጣት ስላለበት በቃ እንትን እያለውን ቢሆን እንደምንም ቀመሰው ማለት ነው። እና እንግዲህ መጨረሻ ድሉን ማን የሚያደርግ ይመስላችኋል ቤተሰብ? እኔ እኔ ግን ናታን እየመሰለኝ ነው። ምክንያቱም ሴትዮዋ አቅም አላት፣ ገንዘብ አላት፣ ኃይል አላት እና በዛ የምትበቀለው ይመስለኛል። ያፌትም በዜሮ የሚያስወጡት ነው የሚመስለኛል።